ገበያ መሪ የሆነ የክህሎት ልማትና በጠንካራ የሰው ኃይል የተሞላ ተቋምን መገንባት የስራና ክህሎት ሚኒስቴር ዋነኛ ተልእኮች ናቸው። በዚህም ሚኒስትር መስሪያ ቤቱ ባከናወናቸው ተግባራት ለ3 ነጥብ 5 ሚሊዮን ዜጎች የስራ ዕድል መፍጠሩን የኢፌድሪ ስራና ክህሎት ሚኒስቴር ሚኒስትር ዴኤታ አቶ ሰለሞን ሶካ ገልጸዋል። ወደ 38 የሚሆኑ ዘረመሎች ወይም የሪፎርም አጀንዳዎችን ቀርጾ ላለፉት አራት አመታት በአማካይ በአመት 3 ነጥብ 5 ሚሊዮን የስራ እድል እየፈጠረ ያለ የለውጡ ትርፋት ተቋም። ሚኒስትር ዴኤታው የአንድ ሀገር ብልጽግና የሚረጋገጠው በሀገር ፍቅርና በክህሎት መሆኑን ተናግረዋል። አክለውም የሲዳማ ክልል ለዘርፉ የሰጠውን ትኩረት አበረታተዋል። በሀገር ፍቅር እና በሰለጠኑ እጆች በታታሪነት ነው የሚፈጸመው። ይህም ዘርፍ ይህንኑ የሀገር ብልጽግናን ጉዞና ትልም የሚፈጽም እንዲፈጸምም የሚያደርግ ዘርፍ ነው። እንደ ስዳማ ክልል ለዚህ ዘርፍ የተሰጠው ትኩረት እጅግ በጣም ይበል የሚያሰኝ ነው። በሲዳማ ክልል ከሰባ በመቶ በላይ የማህበረሰብ ክፍልን የሚሸፍነው ወጣቱ ኃይል በመሆኑ በክህሎት ብቁ አድርጎ ወደ ስራ ማሰማራት መላው ማህበረሰብን ተጠቃሚ ማድረግ መሆኑን የገለጹት ደግሞ በብልጽግና ፓርቲ የሲዳማ ክልል ቅርንጫፍ ጽሕፈት ቤት ኃላፊ አቶ አብርሃም ማርሻሎ ናቸው። ሰፊ ወጣት ጉልበት አለው አቅም አለው እውቀት አለው ወዲያው እውቀትን የሚሰጠውን ኪሎትና እውቀትን የመያዝ ችሎታ ብቃት ያለው ማህበረሰብ ስለሆነ ወጣት ስለሆነ ስለዚህ ይሄን ወጣት ክህሎት መስጠት አስፈላጊ ነው የሚሆነው። በተለየ መንገድ ትኩረት መስጠት ነው ያስፈልገው በዚህ ምክንያት ነው። ስለዚህ በተለየ መንገድ ይሄንን እየሰራ ነው ያለው። ይሄ በተለየ መንገድ መስራት ኢኮኖሚው እንዲያድግ እድል ይሰጣል፣ አንደኛ እሱ ነው። ሁለተኛ ምርታማነት እንዲጨምር ይሄን በክህሎት ካረግን ምርታማነትን ጨመር ክህሎትን አመጣን ሀብትን ፈጠርን። ወጣቱ ስራ አግኝቶ ፍትሃዊ በሆነ መልኩ አንዱ አግኝቶ ሌላው የሚያጣ አይሆንም። ፍትሃዊ በሆነ መልኩ ሁሉም ማህበረሰብ ተጠቃሚ የሚሆንበትን ሰባ ፐርሰንቱን ትኩረት አድርገን ሰራን ማለት ማህበረሰቡ በሙሉ አገኘ ማለት ነው። በዘርፉ ወጣቶችን በክህሎት በማነጽ በርካታ ስራዎች ቢሰሩም ከዚህ በይበልጥ መስራት እንደሚጠበቅባቸው አቶ አብርሃም ማርሻሎ ጠቁመዋል። ይሄ ማለት ግን ገና ይሄ አባይን በጭልፋ ነው በማንኪያ እንደሚባለው እንጂ ገናው ስራ ያላገኙ ወጣቶች ክህሎት መሰልጠን ያለባቸው ወጣቶች አሉ ማለት ነው። አሰልጥነን ጨርሰናል ስራ ፈጥረን ጨርሰናል እያልን አይደለም። ክህሎት ካገኙ በኋላ በግልም በራሳቸው ራሳቸውም ስራ ፈጥሮ ይሄዱበታል። ስለዚህ የስልጠና መስጠቱን ጉዳይ በቀጣይነትም የምንሰራው ስራ ነው። ባለፈው በጀት አመት በዘርፉ በመደበኛና ና በአጫጭር ስልጠናዎች ወጣቶች ክህሎታቸውን ማዳበር የቻሉበትና ስኬታማ አፈጻጸም ያስመዘገቡበት መሆኑን የሲዳማ ክልል ስራና ክህሎት ኃላፊ ወይዘሮ ሀገረ ጽዮን አበበ ገልጸዋል። በ2017 ዓ ምት በተለይ ከክህሎት ልማት ስራ አንጻር የተሻሉ ስራዎች የተሰሩበት ጊዜ ነው የነበረው የነበረውን ዝቅ አድርጎ የቴክኒክና ሙያ ስልጠናን የማየት እይታን በህብረተሰቡ ውስጥ በሚደረጉ ውይይቶች መቀነስ ማሻሻል የተቻለበት በርከት ያሉ ደግሞ ሰልጣኞች ወይም ወጣቶች በመደበኛውም በአጫጭር ስልጠናውም እድል አግኝተው ክህሎታቸውን ማዳበር የቻሉበት አመት ነበር። በቂ ሀብትን በመመደብና ከሌሎች አጋር ድርጅቶች ጋር በመተባበር ለስራው ስኬታማነት ሰርተናል ያሉት ወይዘሮ ሀገረ ጽዮን አበበ በዘንድሮ በጀት አመትም የተሻለ ስራ ለመስራት አቅደናል ብለዋል። አስፈላጊ ሀብት ከመመደብ አንጻር ከገንዘብ መሸጫና ማምረቻ ቦታዎችን ከማዘጋጀት ከመሬት አቅርቦት ጋር የተያያዙ ጉዳዮችን ከአጋር አካላቶች ጋር በስፋት የሰራንበት ከባንኮች ጋር በርከት ያሉ ስራዎችን የሰራንበት አመት ነው የነበረው። ስለዚህ ይህንን አስፍተን ለመቀጠል ደግሞ አሁን በእንደዚህ አይነት ሁኔታ አምና የተሻለ ስራ የሰሩትን ማበረታታት ሌሎች ደግሞ ከነሱ እንዲማሩ ለማድረግ በሁለት ሺ አስራ ስምንት ደግሞ የተሻለ ከፍ ያለ ስራ መስራት እንድንችል ሊጠቅመን የሚችል መድረክ ነው ዛሬ እየተዘጋጀው በመድረኩ በአፈጻጸማቸው አመርኪ ውጤት ላመጡ ተቋማት እውቅናና ሽልማት ተበርክቶላቸዋል። እውቅና ካገኙ ተቋማት መካከል የሐዋሳ ፖሊቴክኒክ ኮሌጅ ዲን አቶ መልካሙ በራሶ ተቋማቸው ለዘርፉ ትኩረት ሰጥቶ እየሰራ ነው ሲሉ አስተያየት ሰጥተዋል። ወጣት ቁጥሩ በጣም ከፍተኛ ስለሆነ እነዚህ ወጣቶች በተለይ በተለየ ክህሎት እንዲኖራቸው ክህሎት ይኖሯቸው ደግሞ ከኢንዱስትሪ ጋር ተቀላቅሎ ስራ ዕድል እንዲያገኙ እንግዲህ አካባቢያችን ክልል ስራ ዕድል ስራና ክህሎት ቢሮ ብቻ ጋር ብቻ ሳይሆን በተለይ አካባቢያችን ላይ ካሉ ኢንዱስትሪዎች ጋር በተለየ ቅንጅት ፈጥረን የሰራንበት ዓመት ነው።